ችግር ማሚ ርብቃ እርጉዝ መሆኗን ስታውቅ በትራስ አፍና ገደለቻት። አቤት አቤል ጨለለ አቤል ርብቃን ከማገኘቴ ደስታዬን ከማገኘቴ ነጠቅሽኝ ብሎ በጣም በጣም አዘነባት። ከዚህ በኋላ ማንም የሚያግዴ ነገር የለም። ትሰማኛለህ? አንተም ብትሆን እንኳ አንተ ወላጅ እናት እንዳልሆንኩኝ በደንብ ጠንቅቀህ ታውቃለህ። ታዲ ለምንድን ነው እስከ ዛሬ ለሚስትህ ያልነገርካት? እኔ ሞግዚትህ እንጂ በፍጹም የወለድኩህ እናትህ አለመሆኔን ትሰማኛለህ? ያንን መሬት ደግሞ ያንን ደብተር የት እንዳደረግከው ትናገራለህ ብላ ተናገረችው። ምን እያልሽ ነው ማሚ? አልገባኝም። ስለምንድን ነው የምትይው ሁሉንም ነገር ያውቃለሁ ባክህ ትሰማኛለህ። የእውነት ያንን ነገር አገኘዋለሁ ብለህ ከሆነ ተሳስተሃል ብላ አለችው። እዩ እዩና ማሚ በስተ መጨረሻ ተስማሙ። እንዲሁም ያለውን መረጃ በሙሉ አዩን እንደምንም ብለህ አቤልን አወጣጣውና ለሁለት እናደርገዋለን ብላለችው ቆይ ምን እያልሽ ነው ማሚ አቤል የገዛ ልጅሽ አይደለም። እንዴት እንደዚህ ልታደርጊ ትችያለሽ? ያለሽ አቤል ላይ ብሎ ሲላት፣ እሱ አይመለከትህም። እሱ እኮ እኔን ትቶ አይደለም እንዴ ከሚስቱ ጋር አሸሸ ገዳሜ እያለ ያለው ስለዚህ አንተ ምን አገባህ? ያንን ነገር እኔ ሁሉንም ነገር ስለምፈልገው ያልኩህም። ብቻ በደንብ አድርገህ ጠንቅቀህ ስራ። እናም ያንን ወረቀት እኔ ጋር ታመጣልኛለህ ብላ አለችው። እዩ በጣም ደነገጠ። ቆየች ሴትዮ፣ ከመቼ ወዲህ እንዲህ ነው እንደዚህ የተቀየረችው እና ድብልቅልቅ ያለችው? ወይ ማሚቶ፣ በጣም ግራ ታጋባለች። ለካ የሰው ልጅ እንደዚህ መቀየር ይችላል ማለት ነው። ጭራሽ በሰከንድ ጭራሽ በደቂቃ። ቆይ እኔ ምልሽ፣ እንደዚህ ግን የተቀየርሽው? መጀመሪያ ርብቃን ዳርሽው አንቺ አልነበርሽ እንዴ? አልገባኝም። ነገርኩ እኮ። ታዲያ ትናንት ብድራት፣ ዛሬ ደግሞ አፋተኋታ። አያያይ ማሚቶ፣ አይመስለኝም አንቺ እንኳ ብታፋቻቸው የእውነት እነሱ የሚፋቱ ይመስልሻል? አቤል እኮ አሁን ላይ ጠልቆ ወደ ፍቅር ገብቷል። እናም የተሳሳትሽ ይመስለኛል ብሎ አላት። አይ እንግዲህ አርፈ ተቀመጥ። አንተ ዝም ብለህ የቀረበልህን እየበላህ ብትኖር አይሻለ? አንተ ምን አገባ ስለ ርብቃና እንዲሁም ስለ አቤል፣ እኔም ብቻ ነው የሚመለከተኝ ብላ አለችው። አቤላ አቤላ ርብቋን እያንዳንዱ ነገር ያሳለፍነውን እስኪ ንገረኝ፣ ማለቴ የእውነት አንቺ እንደምትይው የቤት ሰራተኛ ነሽ? ብሎ ሲላት ታሪኳን በሙሉ ዘርዝራ ነገረችው። እሱም እኔ ንጥጥ ያልኩኝ የሀብታም ልጅ ነኝ፣ ነገር ግን አንተን የሆነ ቀን አይቼህ ከዛም በኋላ ፍቅር ያዘኝ፣ እናም የሆነ ምክንያት ፈለግኩኝ። እንዴ ርብቃ፣ ምን አይነት ምክንያት? ምክንያቱም አንተ ቤት ትሰራ የነበረችዋል ልጅ እኔ በይብለጥ፣ እኛ ቤት ቀጠርኳት ብር እኔ ደግሞ እንደምንም ብዬ አንተ ጋ ቆየሁኝ። እናስ እና አንተ ጋ እያንዳንዱ ነገር የምታደርገው ክፋት እኔ ላይ ለእኔ ፍቅር ነበረ። እና ያን ሁሉ ስለምታፈቅሬ ነበር የቻልሽው? አዎ ምናልባት በሩቁ ከምጎዳ አይን አይንህን እያየሁኝ ብጎዳ በፍቅርህ ብዬ መርጨ ነው። ወይኔ ጉዴ፣ በጣም ይቅርታ። የእውነቴን ነው ምልሽ። በቃሽ በቃ፣ ይህን ወሬ እንድትጨርሽው አልፈልግም ርብቃ አላት። አይ ለምን እንደዚህ ትላለህ አቤል? መጨረስ አለብኝ ከዚህ በኋላ መደባበቅ ይበቀናል፣ ብላ አለችው። አንተ ግን እንዴት ነው መቲን የመሰለች ፍቅረኛ እረስተህ በትንሽ ጊዜ እኔ ልታፈቅር የቻልከው ብላ አለችው። እሱም ደግሞ መቲን ያስተዋወቀኝ አዩ ነበረ። እናም በሰዓቱ እኔ በጣም ችግር ውስጥ ስለነበርኩኝ እያንዳንዱ ነገር እሱ አወቀችኝ፣ ብቻ ተይው እናም ያፈቀርኳት መስሎኝ ነበር። ነገር ግን አንቺ እኛ ቤት ሰራተኛ ሆነች ከገባሽ በኋላ እና እጅሽን ከያዝኩኝ በኋላ እጅግ ጥልቅ ስሜት ተሰማኝ። እናም መቲ ላይ ያለው እያንዳንዱ ጎደሎችን በሙሉ አንቺ ላይ ያገኘሁት በቃ። እናም መቲ ጋር ያለው ሁሉ ነበር አንቺን ያፈቀርኩሽ። በስተመጨረሻ ግን መቲኔ ላይ እየማገጠችና እኔን እንደማትፈልገኝ ሳረጋግጥ ጊዜ ይብለጡን አንቺን እየወደድኩሽና ምን አይነት ልዩ ሴት ናት በማለትም በቃ ከዛ ጀምሬ ነው ያሰብኩሽ ብሎ አላት። ሰላም ሰላም፣ ውድና የተከበረችሁ የህያ ቤቴ ቤተሰቦች እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላምና የደናን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። ዛሬ አቤል የማይታመን ነገር አደረገ። ርብቃ ለዘላለም አብረሽኝ ተኖሪያለሽ ወይ ብሎ ሲላት፣ አዎ አቤል፣ ይህንን ነገር እኮ ለስንት ጊዜ እንደጠበቅኩት እንኳ አንተ አታውቅን ብላ አለችው። እሱም ደግሞ በደስታ የፊቱ ድብልቅልቅ ብሎ ቀለበቱን አደረገላት። እናም እንደዛ ሲያወሩና እንደዛ ሲተቃቀፉ እርች አረምን ነው እኔን እኮ ረሳችሁኝ፣ ብላ አለች። ወይ እርችዬ፣ እዚህ እኮ ትልቁን አስተዋጽኦ ያደረግሸው አንቺ ነች፣ እናም ብለው እቅፍ አደረጓት። እና እርብቃ እርችዬ ምን ብዬ እንደማመሰገንሽ አላውቅም፣ በሐዘኔም በደስታዬም በሁሉም ነገር አብረሽ ነበርሽ ብላ ስትላት፣ ታይ ርብቃ አንቺ ከዛ በላይ ነሽ፣ አንቺ እኮ ሆቴ ነሽ። ታዲያ ላንቺ የማደርገው እያንዳንዱ ነገር እኔ ላይ ምንም ነገር አይፈጥርብኝም። እና ምኔ ከልቤ ከውስጤ ነው ጓደኛዬ እህቴ አድርጌ የተቀበልኩሽ ብላ አለቻት። አቤልም ደግሞ እች በጣም አመሰግናለሁ። እንዴ ደግሞ አንተ ለምንድን ማለቴ እኔ ምን እንደምትወጂ ምን እንደምትጠይ እንኳ በቅጡ አላውቅም። እሪችን ግን ጠይቄ እያንዳንዱ ነገር አወኩኝ። ዋው በጣም አመሰግናለሁ አለች። አዩና ማሚቶ፣ አዩና ማሚቶ፣ ቆይ እነ ልጆች ዛሬ አይመጡም እንዴ አዩ አለችው። እኔ ስሚመጡ አይመስለኝም። ቆይ እኔ እምልሽ እኔን ከምትጠይቅኝ እምልሽ እኔን ከምትጠይቅኝ ግን ለምንድን ነው አንቺ ስልክ ደውለሽ የማትጠይቂው? ብሎ እሺ ለነገሩ ልክ ነህ ቆይ ልደውልለት ብላ ወደ አቤል ጋር ብትደውልለትም ስልኩ እየሰራ አይደለም። በቃ ተወኝ፣ ስልካቸው አልሰራም ነው የምልህ እኔን አያድርገኝ ብላ ፎቶውን አወረደችው። እንዴ ቆይ ደግሞ ለምን ብለሽ ነው ማሚቶ ፎቶውን ያወረድሽው? ነገርኩ እኮ ባስፈለገኝ ሰዓት ሰቀልኩት፣ እኔ ደግሞ ስላልፈለግኩኝ አወረድኩት። ግን እኮ ማሚቶ አንቺ ነሽ መጀመሪያ ያዋቀርሽው እና እንደዚህ ጥሩ ነው ብለሽ ታስቢያለሽ። አንዳንዴ እንግዲህ የሰው ልጅ ይሳሳታል። እኔም በተሳሳተ መንገድ ሰቅያት ነበረ። አሁን ደግሞ አወረርኩት። አይ አይ ማሚቶ፣ አሁን ገና ተሳስተሻል። አንቺ ብታወርጂውም እንኳ እነሱ መስቀላቸው አይቀርም፣ እና ታሪኩ ደግሞ ገና መጀመሩ ነው አላት። አይ ታሪኩም አብቅቷል ብላ ፊልም የምታየውን ሪሞት ዘጋችው። አየህ ሪሞቱ እኔጋ ስለሆንኩኝ እኔ ጋር ስለነበረ ዘጋሁት ብላ አለችው። አይ ማሚ፣ ሪሞቱ አንች ጋር ቢሆንም እነሱ ጋር ያለው ግን ትልቁ ሪሞት ነው። ስለዚህ ሕይወታቸውን ይቀጥላሉ። አንቺ ደግሞ ውሃ በላሽ ብሎ ሲላት፣ አንተ እንግዲህ አፍህን አትክፈት፣ በቃ ተወኛ ብላ አፉን አዘጋችው። ወይ ማሚ፣ ቆይች ሴትዮ ግን በሰላም ነው። እኔ ምልህ አንድ ነገር ግን እንደራደር። ምንድን ነው አዩ ያ ጓደኛ ሃይደን እናስ፣ የወረቀቱን ጉዳይ እንድትጨርስልኝ ይፈልጋሉ። አልገባኝም፣ ምን ነው? በባለፈው ወረቀት ወረቀት እያልክ ስትጠይቀኝ አልነበር እንዴ? እና ታዲያ አሁን ላይ ግን ከአቤል እንድትቀበለው ፈልጋለሁ። ምን? አቤልን እንዲከዳው እየጠየቅሽ ነው? ግን እኮ ልጅሽ ነው ማለት። እንዴት ከልጅሽ እኔን ታስበልጫለሽ? እሱን አይመለከትም። እሱስ ሚስቶን አስበልጦ የለ? ታዲያ ምን ችግር አለው? አንተ ደግሞ የእውነት አቤል እንደማትጎደው፣ 100% እርግጠኛ ነኝ ብላለችው። ኦ ማሚቶ፣ ትሰሚኛለሽ? እኔ ግን ስለወረቀቱ ጉዳይ አላውቅም ነበር። አንቺ ካልሽን ግን እንደምንም ብዬ አወጣጣዋለሁ ብሎ አላት። እሪች እሪች፣ እንዲሁም ርብቃ፣ አቤላ ቁጭ ብለው ባሉበት ሰዓት በጨዋታ መካከል በቃኔ ልሄድ ብላ አለች። ወዴት ነው የምትሄጂው? ሆስፒታል ስትል እሪች ደግሞ አይ ጓደኛችን ታማ፣ እሷ ጋር መሄድ ያለብን እንዴ? ቆይች ወጥመድ የሆነች ልጅ እኔ የማላቅ መስራት ነው እንዴ? ቆይ ግን ይችልች የምትባል ሰው ለምንድን ነው በማያገባት ገብታ የምታወከው? ነገር አለና ተናደደ። እኔ የማይችል ልጅ የግድ ማጥመድ አለብኝ፣ ምክንያቱም ትጠቅመኛለች፣ የርብቃን እያንዳንዱ ነገር ትናገራለች ብሎ አለ አቤላ። አቤላ እርች ተመችታሃለ አይደል አዩ ብሎ ሲለው፣ ኧረ ተው አታስነካካኝ። እንዳንተ ዝም ብዬ መለጣጠፍ አለብኝ ማለት ነው? ማግባት አለብኝ እንዴ? እንደዛ ማለት አይደለም፣ ነገር ግን እርች በጣም ጥሩና መልካም ሴት ናት። እና ታዲያ መልካምና ጥሩ ብትሆን እኔ ምን አገባኝ? ታዲያ እሷን መያዝ አይሻልም እንዴ? ትሰማኛለህ? እኔ ከአሁኑ መታሰር አልፈልግም። ምንድነው ትዳር? እስር ቤት ነው ይመስለኛል። እንግዲህ እኔ ግን እንደዛ አልፈልግም። ርብቃ ርብቅና እርች፣ እኔ ምልሽ፣ እስኪ ንገሪኝ፣ በተረፈ ታዲያ ሌላ ምን ነገር አለ ብሎ ሲላት፣ አይ ምንም ነገር የለም። ይህ ምንም የደበቅሽ ነገር የለም? አረ የደበቅኩ ነገር የለም። እሺ ታዲያ ሌላው፣ የእውነት በቃ አሁንም ተወጅኛለሽ፣ ታፈቅረኛለሽ ማለት ነው? ላደረግኩት ነገር እጅጉን ይቅርታ። አረ ምንም ይቅርታ ያስፈልግህም፣ በሰዓቱ እኮ የሆነው ነገር ሁሉ ሆኗል። ደግሞም ለበጎ ነው ብላ አለችው። እንደዛ ከሆነ እሺ ብሎ ሲላት እንደዛ ከሆነ መልካም ሲላት አመማት እንዴ ቆይ ምን ሆነሽ ነው አመመሽ እንዴ አላውቅም ቆይ አንቺ ግን ይህን ሰሞን በጣም እያመመሽ ነው ምናልባት ምግቧ አልተስማማሽ ይሆን እንዴ ብሎ ሲላት ይሆናል ምናልባት ይሆናል በቃ ለማንኛውም አሁን ወደ ቤታችን እንሂድና እርጭጋ ተወስደኛለች ምን እኔሳ እንዴ አረ ችግር የለውም በቃ እርችን በዛው ማመስገኛት ለተፈጠረው ነገር ላደረገችልን ነገር ሆስፒታል ተወስደኛለች ብላ ስትል ግን እኮ ከዚህ በኋላ የእኔ ኃላፊነት ነሽ አላት አረ ችግር የለውም ምንድን ነው አቤል አካ በልክ እሳ ግን እውነት ለመናገር አሁንም ቤት ሂደን ጭቅጭቅ ነው እናቴ በጣም ትጨቃጨቃለች እውነት ነው አቤል ግን እናት ምን ሆና ነው ማለቴ እንዴት በቅጽበት ተቀየረች እኔም ግራ ገብቶኛል ግን ደግሞ ተያት ነገሮች በሙሉ ይስተካከላሉ ብላ አለች። ልክ እንደገቡ በጣም ተጨናነቀችና፣ እማዬ ቆይ ግን ይሄ ፎቶአችን የት ነው? ከዛ ቤልም ቀጥ ሲል ምን አይነት ፎቶ ነው እንዴ እዚህ ጋር የሰቀልኩት ነ፣ ቆይ ምን አለ ቦታ እንኳ ብትሰጭን ትንሽ ብላለቻት። አይመለከትሽም። እኔ እንደፈለግኩ ማድረግ እችላለሁ። ይሄ እኮ ቤቴ ነው ብላ ስትል፣ እማዬ በቃ ሚስቴናት ትናገሪያት ማሚ አላት። እንዴ ጭራሽ ለሚስት ተደረብክ ማለት ነው? ከዛ በጣም ደነገጠች እና ርብቃ ወደ ውስጥ ገባች። ትሰሚኛለሽ፣ አሁንስ በጣም እያበዛሹ ነው፣ መስመር አለፍሽ ብሎ አላት። እባክህ እናትህ እንዳልሆንኩኝ ልታስታውሰኝ ነው? ሞግዚትህ ናት ሞግዚት መሆኔ ልታስታውስ ነው? ለምንድን ነው ለርብቃ ሞግዚትና ብለህ የማትናገረው? ማለቴ አሁን ሚስትህ አይደለች እንዴ? ልኮ ሚስትህ ናት፣ አንድ አካለክ አንድ አምሳልክ። ስለዚህ ከሚስትህ ምንም ነገር መደበቅ አያስፈልግም። ትሰሚኛለሽ፣ መሆኑ ካልቀረ የእውነቴን ነው ምልሽ አደርገዋለሁ ነገር ካለብኝም አደርገዋለሁ። ግን ጊዜውና ሰዓቱ አሁን አይደለም። ስለዚህ እባክሽን ተይኝ ብሎ አላት። እኔም ሞጥቸልሃለሁ ብላ ስትሄድ፣ ወይኔ ጉድ፣ ምንድና ያደረግኩት? ግን እኮ ማሚን እንዲህ ማድረግ የለብኝም ነበር። እሷ ብዙ ነገር አይታለች ብላ አለች። አዩ፣ አዩ አዙን ጠራና ምን ተፈጠረ? እኔም ምልክ እያንዳንዱ ነገር አሁን እነ ርብቃ ስለሚመጡ ትነግርኛለሽ። እሺ አለቃ። ትሰሚኛለሽ አለቃት። በይኝ አላልኩሽም እንዴ? የሚፈጠረውን ነገር ብቻ እንድትነግሪ ነው የምፈልገው። ይህ የሆነ ትኩስ መረጃ እሺ፣ አንተ እንዳልክ ይሁን ብላ ዝም አለች። እሪቺ እኔ ምልሽ፣ እስኪ ወረቀቱን። ቆይ አንቺ ግን ከኔ በላይ እናቱ ለመሆን ሞከርሽ እንዴ? አዎና ብሆን ምን ችግር አለው? ግን የእናትነት ኃላፊት መወጣት አለብሽ። ምን ምን ነው? እንግዲህ ልጅ ያው ቀን ቀን ስለሚተኛ ማታ ማታ አይተኛም ማለት ነው። ማታ ማታ ትንከባከብ እዛም አልፎ ተልፎ ደግሞ ምግቡን በጊዜ ትሰጫለሽ። ይህን ሁሉ ታደርጊያለሽ? ውይ ውይ ውይ! በቃ ጊዜው ሲደርስ ትነግርኛለሽ። እባክሽን ርብቃ ተይም፣ በቃ ልየው ብላ አሳየቻት። በደስታ ተዋዋል።